እንስሳት ፍቅርን የሚገልጹበት መንገድ አንድ አይነት አስማት አለው ንጹህ ያልተበረዘ ፍቅርን ሰጥቶ የመውሰድ፣ በፍጥነት እየተለዋወጠና እየተወሳሰበ በሚመስል ዓለም ውስጥ እንስሳት ከሰው ልጅ በተሻለ መልኩ የሰው ልጆችን በፍቅር የሚያስተሳስሩ ውብ ስሜት ቀስቃሽ ትዕይንቶችን ያስታውሱናል ፎቶግራፎች ላይ የምናያቸው የሚያማምሩ የእንስሳት ስብስብ በብዙ መልኩ ቅድመ ሁኔታ የማይፈልገውን እውነተኛና ልባዊ የፍቅር ጊዜያትን እያስታወስን ልባችንን በሐሴት ይሞላል። ውሻ በዘርና በአፈጣጠር ከሱ የማይገናኘውን ሕፃን በእቅፉ አስቀምጦ የፈጠረው የፍቅር ግለት በቀስታ ለጥልቅ እንቅልፍ ቢዳርገውም ከጥበቃ ኃላፊነቱ እንዳልተዘናጋ ከሕፃኑ ጀርባ የሾጎጠው እጁ ታላቅ ማሳያ ነው። የሰው ልጅ ሐሳቡን በተለያየና በተገቢ መልኩ መግለጽ የሚችልበት ቋንቋና የንግግር ችሎታ ተሰጥቶት እያለ ተነጋግሮ ችግሮቹን በመፍታት ከእንስሳት በተሻለ መልኩ ተፈቃቅሮና ተሳስቦ መኖር እየቻለ ያለ በቂ ምክንያት ውድ ሕይወቱን እየተጠፋፋ ባለበት ሁኔታ ፍቅርን በድርጊት እንጂ በንግግር መግለጽ የሚችሉበት አቅም ያልተሰጣቸው እንስሳት የዝርያ መለያየት ሳይገድባቸው እርስ በርሳቸውም ሆነ ታላቁ ፍጡር ከሆነው ከሰው ልጅ ጋር ተሳስበውና ተቀራርበው በፍቅር ሲኖሩ መመልከት ሰብአዊነትና ሰዋዊ ባሕርያችንን በእንስሳት ተቀምተን ይሆን ያስብላል። በአጠቃላይ፣ እነዚህ ምስሎች በፍቅር ሊፈጠር የሚችለውን ኃይልና ትስስርን ያንጸባርቃሉ። ዝሆን በኩምቢው መሰሉን ከአደጋ ለመታደግ ሲተጋ፣ ውሻ ለሀገሩ ክብር ዘምቶ የሚመለሰውን ወታደር በክብርና በፍቅር አቀባበል ሲያደርግለት፣ እያንዳንዱ ጊዜ የእምነት፣ የታማኝነትና የፍቅር ታሪክ የሚያሳየን ሆኖ ሳለ እኛ ግን የሀገር ባለ ውለታ የሆኑ ውድ ልጆችን በከንቱ ጥላቻ ተነሳስተን ስም ከመጠፋፋትና ከመደነቃቀፍ ዘመቻ አለመቆጠባችን ሰው በመሆናችን የተሰጠንን ጸጋ ዘንግተን ከእንስሳት አንሰን እንዳንገኝ የሚያሰጋን ይመስላል። እነዚህን የእንስሳቶች ቆይታ በእውነት ልዩ የሚያደርገው ነገር ትክክለኛነታቸው ነው። እንስሳት ፍቅርን አይኮርጁም። ጅራታቸውን በማወዛወዝና በማጉረምረም በእያንዳንዱ የዋህ ንክኪ ከቃላት በላይ ፍቅርን በድርጊት በመግለጽ ከተፈቃሪ በቂ ምላሽ ያገኛሉ። እነዚህ በእንስሳት መሃል የሚታዩ ቀላል የሚመስሉ ግን ኃይለኛ የፍቅር መገለጫ ሊያጽናኑን፣ እምባ ሊያመጡብንና ወደ ልቦናችን ተመልሰን በእንስሳት የተቀማነውን ሰብአዊና ሰዋዊ ባህርያችንን መልሰን በዘርና በሃይማኖት ሽፋን በረባ ባረባው ከመጨቃጨቅና ከመገዳደል አዙሪት እንድን ወጣ እንስሳት በምልክት እያደረጉልን ያለ ጥሪ ስለመሰለኝ ይቺን መጠነኛ ስንኝ ቋጥሬ ከምስሎቹ ጋር በማገናኘት የሰውን የሰላም ጥሪ አልሰማ ላለ የሰው ልጅ የእንስሳትን ጥሪ ይሰማ እንደሆን በማለት ላስተጋባ ወደድኩ። እነዚህ ፎቶዎች የሚያሳዩን የፍቅር ተምሳሌት በእንሰሳትና በሰዎች መካከል ብቻ ሳይሆን ዝርያቸው አንድ ባልሆነ እንሰሳት መካከል ጭምር መሆኑ ደግሞ ምንጫቸው ከአንድ እናትና አባት የሆኑ የሰው ልጆች በእምነትና በቋንቋ ብቻ ስለተለያዩ በመሃላቸው ያኖሩትን ጥላቻ ይህን ምስል በመመልከት ይሰናበቱት ይሆን ብዬ በየዋህነት በማሰብ ስንኙን ለመቋጠር ተገደድኩ። መቼም ከእንሰሳት ተማሩ የሚል የዋ ሰው ተፈጠረ ብሎ የሚሳለቅብኝ ከሰሜንም ይሁን ከደቡብ ወገኖቼ እንደማይጠፋ ብገምትም፣ ዝርያን ቋንቋንና አመክንዮን በሚቃወም መልኩ ፍቅር ድንበር እንደሌለው በንግግራቸው ሳይሆን በድርጊታቸው እያሳዩን ያሉት እንስሳቱ ራሳቸው መሆናቸውን ይህ ሰው ልክደኝ አይችልም። ሁላችንም የበለጠ ትስስር በምንናፍቅበት በአሁኑ ጊዜ እነዚህ 25 የእንስሳቶች ቅጽበታዊ ገጽታዎች ፍቅር ቅድመ ሁኔታ የሌለው እውነተኛና ብዙ ጊዜ በሌሎች የሚጣልበትን ማዕቀብ ወይም ድንበር ተሻግሮ አፍቃሪውን የማግኘት ሙሉ ፍላጎቱን በተግባር መግለጽ የሚችል ኃይል ነው። ለዚህ ደግሞ እነዚህ ልብ የሚነኩ የእንሰሳት ትዕይንት ሕያው ምስክር ነው። ምክንያቱም አንዳንድ ጊዜ በጣም ንጹሕ የሆነው የፍቅር አይነት መከራን ተቋቁሞ የጥላቻን ኃይል በማዳከም ለሌሎች ተምሳሌ ሲሆን ይታያል። ምስሉንና ተጓዳኝ መልእክቱን ደጋግመው በመመልከት ለመሰል ተግባራት ራስዎን ያነሳሱ። ሁሉም ፎቶዎች የተገናኙ ናቸው። እባክዎን የእነዚህን ፎቶግራፍ አንሺዎች ከልብ በማመስገን ምስሉንና ተጓዳኝ መልእክቱን ደጋግሞ በመመልከት ለመሰል ተግባራት ራስዎን ያነሳሱ። ሼር ኮሜንት ከማድረግ አይቆጠቡ። ለዛሬ ያልነውን ፈጸም ቸልን፣ ሰንብት። ስንኙን ቋጥሬ ከፎቶግራፎቹ ጋር ያገናኘውት እኔ ብሆንም የፎቶግራፍ አንሺው ግን እኔ ሳልሆን ቮልቭ ፊ ጋንግ ቮን ቪት ጎምፕ የተባለ ግለሰብ መሆኑ ሊታወቅ ይገባል።